አሳዛኝ መረጃ ነው ከኤርትራ የተሰማው። ከአጎራባች ሀገር በጣም ልብ እንደምነካ ጨምርም የበርካቶችን ልብ ነው የሰበረ ክስተትም ነው። በአንድ ቴሌቪዥን ድራማ ላይ እንግዲህ የምተውኑት ናቸው። በስድስት ወራት ልዩነት ህይወታቸው ያለፈው አንደኛዋ እንግዲህ ከዚህ በፊት ህይወቷ ማለፏ የምታወስ ነው። ሌላኛዋ ዛሬ እንግዲህ በጣም በሚያሳዝን ሁኔታ በርካቶችንም ልብ የሰበረው ክስተት የዲያና መሀሪ የተባለች መልከ መልካም አርቲስት ገና በለጋ እድሜዋ ህይወቷ ማለፍ ሆኖ የተሰማው። ኤርትራዊቷ ታዋቂ አርቲስት ዲያና መሀሪ ከዚህ ዓለም በሞት ተለይታለች። መዋዕልቲ በተሰኘው ተከታታይ የቴሌቪዥን ድራማ ላይ በመስራት የምትታወቀው አርቲስት ዲያና መሀሪ ወይም ሪሚና ድንገት ባጋጠማት ህመም ሆስፒታል ከገባች በኋላ ሰኞ ዕለት ህይወቷ ማለፉን የደረሰኝ መረጃ ያስረዳል። ይቺ የ24 ዓመቷ ወጣት አርቲስት የቀብር ስነስርዓቷ ርቡ በአስመራ ከተማ ተከናውኗል። ከቅርብ ጊዜ ወዲህ በተለያዩ የመድረኮች ላይ በመተወን አድናቆትን እያገኘች የመጣችው አርቲስት ዲያና ድንገተኛ ሞት የኤርትራ ኪነ ጥበብ ባለሙያዎችንና ታዳሚዎችን ያስደነገጠው ነዋል። የዛሬ ስድስት ወር ገደማ በዚሁ መዋዕልቲ ተከታታይ ድራማ ላይ ትሰራ የነበረችው አርቲስት ስምሃር ታደሰ በ34 ዓመቷ በድንገተኛ ህመም ከዚህ ዓለም በሞት መለየቷ ይታወሳል። እንግዲህ በጣም በሚያሳዝን ሁኔታ በጣም ልብነ ም ነካ ጭምርም ነው። በኤርትራ ተወዳጅነት እያተረፈች ያለችው ወጣት ገና በለጋ እድሜዋ ህልፈቷ ነው። የ24 አመት ወጣት ነች። ምን ነክቶት ምን ተከስተው ነው እንደዚህ ድንገተኛም የዛሬ ስድስት ወርም እንደዚህ የተከሰተው በማለትም በርካቶቹ ይጣራልን፣ ምርመራ ይደረግ በማለትም ቅሬታቸውን ሲያቀርቡም ተሰምቷል። ኤርትራ በጣም በሚቀርብ ሁኔታ ተወዳጅነት እያተረፈ ካሉት ፊልሞች መካከል መዋዕልቲ የምል ፊልም ነው። እነዚህ ሁለቱም ቀብር ስነ ስርዓታቸው እንግዲህ በጣም ልብ በምነካ ሁኔታ ማለት ነው እንደተፈጸመ ጭምርም ነው በአስመራ ከተማ እንደተፈጸመም ነው የደረሱት መረጃዎች የሚያሳዩት። በስድስት ወራት ልዩነት ውስጥ በአንድ ድራማ ላይ የምሰሩት ሰዎች እንዴት ሊያልፉ ወይም ህይወታቸው ሊያልፍ ቻለ? በማለትም ነው በርካቶቹም ቅሬታቸውን እያቀረቡ ያሉት። ሚኪነኝ ከሚኪታቦርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።